ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች ይህንን ቪዲዮ ላይክ ሼር አድርጉልኝ ብዙ ጊዜ ብዙ ጊዜ ማለት ነው ብሩኬን እንደዚህ ይባላል ሁሉ ጊዜ ለምንድን ነው ሀይሚን የሚያሰድብ ስራ የምትሰራው ለምንድን ነው ለእሷ ምናምን እየተባለ ወቀሳ ይደርስበታል እኔ ግን ብሩኬን እንደተረዳውትና እኔ በተረዳሁት አንግል አንድ እውነት አልንገራችሁ? ብሩኬ ሀይሚን ለማሰደብ ወይም የሆነ ነገር ለማድረግ ብሎ አይደለም። አብዛኛውን ጊዜ ከተመለከታችሁ እና ካያችሁ ብሩኬ አነጋገር አይችልም። ብሩክ ሀይሚ በምታመጠው ፕራንክ ሀይሚ የምታመጠው ፕራንክ ደግሞ በጣም ከባድ ነው። በዛ አንግል እሱ ምላሽ በማይሰጥበት አግባቢ የሆነ አሌለም በቂ አጥጋቢ የሆነ ነገር ሳይናገር ሲቀር ለምንድን ነው መልስ የማይሰጣት? አሁን ለምሳሌ ቤሎ ለብሳ መታ እንጋባ ባለችው ያለችው ቀን የሆነ የሆነ ነገር አላለም። ለምን? አንደኛ አይነ አፋርነት አለ። ሁለተኛ ነገር ደግሞ ብሩኬ እንደምታዩት ነው፣ ብዙም ንግግር አይችልም። ሀይሚ በራሱ እኮ ብላለች፣ ንግግር አይችልም ብላለች። ስለዚህ ይሄ እሱ አንተ አትወዳትም፣ ለቪዲዮ ብቻ ነው የምትፈልጋት፣ ለስራህና ለጥቅም ብቻ ነው የምትፈልጋት ተብሎ በዛን ጊዜ ተወቀሰ፣ ተረገጠ። እናም ትናንትና ሀይሚን የቀናባት ወይንም እኔ ሰርግ ቤት ለምን ተጎራረሽ ብሎ እንደዛ አይነት ቪዲዮ ሊሰራ የቻለው አይወዳትም ብለው ላሉ ሰዎች ነው። አይወዳትም ብሩኬ ለቪዲዮ ብቻን የሚፈልጋት ብለው ላሉ ሰዎች ለነዛ ምላሽ ይሆናል ተብሎ የተሰራ ቪዲዮ ነው። ፕራንክም አይደለም ውዶቼ። ፕራንክ ነው ያላችሁት ማለት ነው። ብሩኬ በስነ ስርዓት እንደሚወዳት የተረዳውት፣ እኔ አንድ ቪዲዮ ማታ ላይ ሸር ተደርጎልኝ ነበረ። እኔ ያላዩት ቪዲዮ ላይቭ ገብቷል መሰለኝ፣ ሳምንት ትክታክ ላይቭ ላይ በዛን ሰዓት ጠጉርህ አያምርም ትለዋለች የአንድ ሴት እንደዛ ስትለው እኔ ምን አገባኝ። ለቤብ ከተመቻት አለ እሷ ከወደደችው በቂ ነው አለ። ለፍቅረኛ ከተመቻት በቂ ነው። ለእኔ ፍቅረኛ ከተመቻት በቂ ነው። ከዛ በኋላ ላለው ትርፍ ነው። እሷኔ ደግሞ እንደዚ ጠውሬን ምናምን ነገር የፈረዘችልኝ ለእሷ ካስደሰታት፣ ለእሷ በቂ ከሆነ ከዛ በኋላ ያለው በቂ ነው። ትርፍረ ብሎ ቆልዋን እዛ ጋር ገፈፋት። ያቺ ጥፍሯን ሰካክታ ጠጉሯን እዚ ጋር ሰካክታ የመጣ ሴት እንደዛ ነው። ቆልዋን አራግፉ ይጣላት። ይችን ልጅ ባይወዳት ኖሮ እንደዛ አይነት ምላሽ ሚመ እናንተ ስታስቡት እንደዛ አይነት ምላሽ የሚመልስ ይመስላችኋል? ለዛውም ስንት ሺህ ሕዝብ በተሰበሰበበት ነው። እንግዲህ ያችን ሴትዮ እንደዛ አድርጎ መለሳት የተባለው በሰዓቱ እኔም ነበርኩኝ፣ ነገር ግን ብዙም አልቆዩኝም። የተወሰነ ሰዓት ነው ቆይቼ የወጣሁት ማለት ነው። ብሩኬ ጌም የተጫወተ ሰዓት እና ብዙ ጊዜ ብሩኬን ለመውቀስ ባትሮጡ ጥሩ ነው። ምክንያቱም ምን መሰላችሁ፣ ልጁን ተረዱት። በቃ የአነጋገር ችግር አለበት፣ በቃ ብዙም ንግግር አይችልም። በአጭሩ አለቀ። ያንን ችግር ያንን ስህተት ለመሸፈን ሲል ሲወቀስ ለተወቀሰው ወቀሳ ለመሸፈን ሲል ሌላ ነገር ደግሞ ሀይሚ የሆነ ነገር ስህተት የሰራች መስሎ ያንን ነገር ለመሸፈን ሌላ ነገር ሲፈጠር በቃ ሁል ጊዜ ማነው ጥፋተኛ የሚመስለው? እዚያ ጋር ሀይሚና ጥፋተኛ የምትመስለው። እና መረዳት አለብን ሰውን፣ ሀይሚን ምንም አይነት ጥፋት እንደሌለባት፣ እኛ ደግሞ አብዛኞቻችን ብሩኬን መረዳት እንደማንችል በቃ ሁለቱም እኮ ይዋደዳሉ። እኛ እኮ ዝም ብለን ነው የምናሽቃብጠው እንጂ አፋችን የምንሰርቶ ይብላ። ይሄ የማሽቃበጽ ተንከሲ ሲሆነ ኮመንት የመጽሐፍ እንደዚ አይነት ነገር የምናደርግ ሰዎች እኮ ምን ብለን እንኖር እኮ ነው እንጂ እኮ ሁለቱም እኮ ይዋደዳሉ፣ ይተዋወቃሉ። እኛ ከምናሽቃብጠው እኛ የምናሽቃብጠው ሌላ ወሬ ነው በቃ፣ ምንም አይገናኝ። እነሱ ድብን ያለ መዋደድ ውስጥ ነው ያሉት እኔ ሀቁን ማለት በጣም ይዋደር ሲያስታውቃል ሃይሚ ደግሞ በጣም ተወዳሃለኝ ብሩኬታ ቃለ እሱም ይወዳታል። ግን ምን መሰላችሁ፣ እንደዚህ በደንብ ሃይሚ እንደምታወራው እሱ ግልጽ ሆኖ ማውራት የሚባለው ነገር እሱ ጋር አይን አፋርነት ይዘዋል። በቃ አለቀ። ለምን ልጁን አትረዱትም በቀላል መንገድ? እኔ እንደዛ ነው የተረደውትኝ። ስለዚህ የሆነ እሱ የተወቀሰበትን ወቅ የተወቀሰበትን ነገር ሃይሚ ለመሸፎን ብላ የሆነ ነገር ስሰራ እንደገና ሀይሚ ራሷ እንደ ጥፋተኛ ነው የምትቆጠረው። ያንን ነገር ደግሞ ብሩኪ አድርጊ ብሎ እንደ ላካት ምናምን ነገር የሚቆጠር ነገር አለ ሁለቱም ተመካክሮም ሊሆን ይችላል ብለን አናስብም። አንዳንዶቻችን በቃ ይሄንን እዚጋ ኦዲንስ አልተረዳም። እኔና አንች እንደምንዋደድ እንኳን ኦዲንስ አልተረዳም፣ አብዛኛው ኦዲንስ። ስለዚህ እንደሚረዱ እስቲ በቅኔ የሆነ ነገር እንኳን እንበል ብለው ሲመጡ እንደገና ደግሞ ሌላ ስህተት ይፈጠራል። አሁን ዛሬ ላይ ምንድነው የተፈጠረው ስህተት? ሀይሚን አንተ ሁል ጊዜ ካሰድባታለን የተባለው በትናንት ነው። እንግዲህ ያኒ አንቺ ምናምን ነገር ለምን ተጎራረሽ ሰርግ ቤት ለምን አብረሽ ጨፈርሽ ብሎ በቀን በቀን ነው ቪዲዮ ማለት ነው። በዛ ምንድን ነው አንተ እሷን ታሰድባለን የተባለው እና አንድኛዋ ደግሞ ምናለች? አለች ተለያዩ አለች። አናትሽ ይለይ ምን አይነት ዶማ ነሽ? እንዴት ብታስቢ ነው ግን ተለያዩ ያልሽው? ደፋር እኮ ነሽ። ምን ተፈጠረና ነው የሚለያዩት? እሺ ተለያይተው፣ እስከዛስ ያሰብሽው ሀሳብ እንዲሳካልሽ ብሉኬን ያንቺ እንድታረግ መቼም አይሆንልሽም። እሷና እሱ እንኳን ሴጣን ጆሮ ይደፈን ቢለያዩ አንቺን አያቅሽም። በቃ አታገኙም። ግን አንቺ ሴጣን ነሽ። ይለያዩ እንደዝተ ያለሽ እንዴ? ምን አይነት ጋጥ ወጥ ነው ጋጥ ወጥ እንደዚ አይነት ጋጠ ወጥ ወር የምታወሩ ሰዎች እስቲ እንትላት በሉ፣ ለሰው አታሟርቱ። በቃ ሰው ሲዋደድ ደስ ይላል እንጂ እንደዚ ምንድን ነው? ስግጥ ያለ ክፋት ተንኮል ምንድን ነው? ይደብራል። ሁለቱ እኮ ይተዋወቃሉ እና ዝም ብላችሁ አንድ ሰው ላይ አትውረዱ። በቃ አለቀ። ሀይሚን እናቃታለን በቃ ጠንቅቀን፣ ብሩኬንም እንደዛው አለቀ። በቃ አለቀ። ምንም እንትን አረካት አትፍጠሩ ማለት ፈልጋለሁ። ለይኔ ውድ ቤተሰቦች ሐሳብ አስተያየት ካላችሁ በኮመንት አስቀምጡ። በተረፈ ደግሞ ላይክ ሼር አድርጉ። አለቀ። ይኸው ነው እንግዲህ ይሄው ነው እውነተው። ከዚህ የዘለለ ምንም እውነት የለም።